የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የአዲስ አበባ ከተማ አስተዳደር ካቢኔ አዳዲስ ውሳኔዎችን አሳለፈም። የመከላከያ ሰራዊት አባላት ቃል የተገባልን የቤት መስሪያ ቦታ አልተሰጠንም አሉ። ሩሲያ የኢትዮጵያን ኒውክሌር በዘመናዊ ቴክኖሎጂ እንደምትገነባ ገለጸች። የሥነ ምግባር ጥሰት በፈጸሙ 20 አመራርና ሠራተኞች ላይ እርምጃ ተወሰደም። የአሜሪካው ምክትል ፕሬዚዳንት ሐማስ ድምጥማጡ ይጠፋል በማለት አስጠነቀቁ።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 ባለፉት ሶስት ወራት በኢትዮጵያ ኤሌክትሪክ አገልግሎት የዲጂታል የሙስና መረጃ ጥቆማ መቀቢያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ ሀያ አመራርና ሰራተኞች ጥፋተኛ መሆናቸው ተረጋግጦም እርምጃ መወሰዱ ተገልጿል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ መቅረቢያና በሌሎች አማራጮች በቀረቡት ጥቆማዎች መሰረት በሩብ ዓመት እርምጃ ከተወሰደባቸው ሰራተኞች መካከል ስምንት የጽሁፍ፣ አስር የደሞዝ፣ ሁለት ሰራተኞች በስነ ምግባር ጥሰት ከስራ የተሰናበቱ ሲሆን በአጠቃላይ በሀያ አመራርና ሰራተኞች ላይ እርምጃ መወሰዱን የኢትዮጵያ ኤሌክትሪክ አገልግሎት የኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር ተናግረዋል። በዲጂታል ሙስና ጥቆማ መቀበያ ስርዓትና በሌሎች አማራጮች 170 ጥቆማዎች አቤቱታዎች ቀርበው 152 ጥቆማዎች እና አቤቱታዎች ማጣራት ተችሏል። በሩብ ዓመቱ የብልሹ አሰራር ጥቆማ ከቀረበባቸው የስራዊቶች መካከል የአዲስ ኃይል ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ፣ የንብረት አያያዝ እና አጠቃቀምና ሌሎች ልዩ ልዩ ጉዳዮች ይገኙበታል። በ2018 በጀት ዓመት የመጀመሪያው ሶስት ወራት የቀረቡ ጥቆማዎች ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ17 ዘጠኝ በመቶ ያደገ ሲሆን ይህም የዲጂታል የጥቆማ መቀበያ ስርዓቱ መተግበሪያው የፈጠረው ምቹ ሁኔታን ያሳያል። በአገልግሎት አሰጣጥ ላይ የሚታዩ ችግርና ብልሹ አሰራር ላይ ተቋሙ አሁን የቁጥጥር ስራዎችን አጠናክሮ እንደሚቀጥልና ተገልጋዮቹን መሰል ችግሮችን ሲመለከቱ በተዘረጋው ዘመናዊ ሞባይል መተግበሪያም በመጠቆም የበኩላቸውን ኃላፊነት ሊወጡ ይገባል ሲሉ አቶ አንዋር አብራር ጨምረው ተናግረዋል። የመከላከያ ሰራዊት አባላት ቃል የተገባልን የቤት መስሪያ ቦታ አልተሰጠንም አሉ። በአሰላ ከተማ አስተዳደር የሚገኙ በሀገር መከላከያ ሰራዊት አባልነት ያገለገሉ ተሰናባች የቀድሞ ሰራዊት አባላት በ2015 ዓመተ ምህረት የመኖሪያ ቤት መስሪያ ቦታ እንደሚሰጠን የተገባልን ቃል እስካሁን አልተፈጸመም ሲሉ ቅሬታ አቅርበዋል። ከሰራዊት አባልነታቸው የተገለሉ የአካል ጉዳት ስለደረሰባቸው እንደሆነ የሚናገሩት ቅሬታ አቅራቢዎቹ ቃል የተገባላቸውን እንዲፈጸም ተደራጅተው ቢጠይቁም ምላሽ አለማግኘታቸውን ተናግረዋል። ጉዳት የደረሰባቸው የቀድሞ የመከላከያ አባላት ባሰሙት ቅሬታ ለሚመለከተው አካል በተደጋጋሚ ጥያቄ ቢያቀርቡም እሽ ጠብቁ ከሚል ምላሽ ውጭ በቂ መረጃም ሆነ የቦታ ድልድል ማግኘት አለመቻላቸውን ተናግረዋል። የአሰላ ከተማ መሬት አስተዳደር ጽህፈት ቤት ኃላፊ አቶ አበበረታም መረጃቸው ተሟልቶ ወደ መሬት አስተዳደር ቢሮ የመጣተው ገዢዎች ሁሉ በቅደም ተከተል ተሰና ተስተናግደዋል የሚል ምላሽ ሰጥተዋል። በ2016 ዓ ም ብቻ በ140 ማህበራት የተደራጁ ከ3000 በላይ ሰዎች የመኖሪያ ቤት መስሪያ ቦታ መሰጠቱን የተናገሩት ኃላፊው የተጎዱት የሰራዊት አባላት ቅድሚያ ተሰጥቷቸው እንደነበር አስታውሰዋል። አሁንም ተደራጅተው የሚጠብቁ የቀድሞ የመከላከያ አባላት በግረም ተከተላቸው መሰረት እንደሚስተናገዱ ገልጸው በከተማ ልማት በኩል ተደራጅተው ሙሉ መረጃቸው ወደ መሬት አስተዳደር የመጣ ፋይሎች በሙሉ ተስተናግደዋል ብለዋል። በተጨማሪም የከተማ አስተዳደሩ እያዘጋጀው የሚገኘው አዲስ የከተማ ፕላን ጸድቆ ስራ ላይ ሲውል የመኖ የመኖሪያ ቦታ መሬት ጥያቄዎች ሙሉ ለሙሉ ይፈታሉ ተብሎ እንደሚጠበቅ ኃላፊው ተናግረዋል። ሩሲያ የኢትዮጵያን ኒውክሌር በዘመናዊ ቴክኖሎጂ እንደምትገነባ ገለጸች። ሩሲያ በኢትዮጵያ ኒውክሌር ኃይል ማመንጫ ጣቢያ የምትገነባው ዘመናዊ በሆነው እና ደህንነቱ በተጠበቀው ቪቪኢአር 1200 ቴክኖሎጂ መሆኑን ገለጸች። የሩሲያ አቶሚክ ኢነርጂ ኮርፖሬሽን ሮስ አቶም ዘመናዊ በሆነው እንዲሁም ደህንነቱ በተጠበቀው ቪቪኢአር 1200 ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ በኢትዮጵያ የሩሲያ አምባሳደር ኤቭጂኒ ቴርኬን አስታወቁም። በሩሲያና በኢትዮጵያ መካከል በትብብር የሚሰራ ለሰላማዊ ዓላማ የሚውል የኒውክሌር ኃይል መስክ የኢኮኖሚና የቴክኖሎጂ አጋርነትን ቀዳሚው መስክ ሊያደርግ እንደሚችል አምባሳደሩ መግለጻቸውን የሩሲያ ዜና አገልግሎት ቲኤስኤስ ዘግቧል።

በተያያዘ ዜና የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ሀገራቸው በኃይል በንግድና በዲፕሎማሲ መስኮች ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነትን ለማጠናከር ቁርጠኛ መሆኗን አረጋግጠው በወታደራዊ ትብብር መስክም ኢትዮጵያ ቅድሚያ የምትሰጣቸውን ጉዳዮች ለማክበር ሞስኮ አሁንም ዝግጁ መሆኗን ተናግረዋል። ሚኒስትሩ ይህን ያሉት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በተወያዩበት መድረክ ነው። በውይይታቸውም ወቅት ሁለቱ ወገኖች በወታደራዊ ቴክኒክ ትብብር ጉዳዮች ዙሪያ ያላቸውን ግምገማ ማድረጋቸውን ተዘግቧል። የአዲስ አበባ ከተማ አስተዳደር ካቢኔ አዳዲስ ውሳኔዎችን አሳለፈ። የአዲስ አበባ ከተማ አስተዳደር ካቢኔ በሶስት ዋና ዋና አጀንዳዎች ላይ ውይይት በማድረግ ውሳኔ አሳልፏል። የአዲስ አበባ ከተማ አስተዳደር ካቢኔ አምስተኛ ዓመት አራተኛ መደበኛ ስብሰባ ትላንት ማለትም ጥቅምት ሁለት አካሂዷል። ካቢኔው በትላንትና ውሎ በቀረቡ ሶስት ዋና ዋና አጀንዳዎች ላይ ውይይት በማድረግ ውሳኔ አሳልፏል። በዚህም መሰረት የአዲስ አበባ ከተማ አስተዳደር የከተማ የክፍለ ከተማና ወረዳ ምክር ቤት አባላትን ቁጥር ለመወሰን የወጣው አዋጅ ላይ በመወያየት ለምክር ቤት እንዲቀርብ ውሳኔ ማሳለፉ ታውቋል። ኛ የተቋራጭ ግንባታ ግዢና የስራ ስምሪት ላይ ተወያይቶ ውሳኔ አሳልፏል። ሶስተኛ ሀገራዊ ፋይዳ ያላቸው ፕሮጀክቶች የመሬት ጥያቄ ላይ ውይይት በማድረግ ውሳኔ ማሳለፉን ከከንቲባ ጽህፈት ቤት ያገኘነው መረጃ ያመለክታል። የአሜሪካው ምክትል ፕሬዝዳንት ሐማስ ድምጥማጡ ይጠፋል በማለት አስጠነቀቁም። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሐማስ ትጥቅ ለመፍታት የማይተባበር ከሆነም ድምጥ ማጡ ይጠፋል ሲሉ ተናግረዋል። ጄዲ ቫንስ የጋዛ የተኩስ አቁም ስምነት አተገባበር ከሚጠበቀው በላይ በተሻለ ሁኔታ እየሄደ ነው፣ እንዲሁም ስምነቱ ጸንቶ ይቆያል ብለዋል። ቫንስ እስራኤልን በጎበኙበት ወቅት አጣቂ ቡድኑ አሜሪካ በምክረ ሀሳቧ ላይ ያቀረበችውንና ገና ስምምነት ላይ ያልተደረሰበትን ትጥቅ መፍታት በመጥቀስ ሐማስ የማይተባበር ከሆነ ድምጥማጡ ይጠፋል ሲሉ አስጠንቅቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው በመካከለኛው ምስራቅ የሚገኙ የአሜሪካ ታላላቅ አጋሮች ሐማስ ተገቢ ባልሆነ መልኩ የሚቀጥል ከሆነ ሐማስን ለማስተካከል ወደ ጋዛ በከፍተኛ ኃይል ለመግባት ዝግጁ ናቸው ሲሉ አስጠንቅቀዋል። ሰራተኞች በሮቦቶች ሊተኩ ነው ተባለም። አማዞን በሚቀጥሉት ዓመታት ከግማሽ ሚሊዮን በላይ ሰራተኞቹን በዩናይትድ ስቴትስ ውስጥ የመቅጠርን አስፈላጊነት ሊያስቀር የሚችል ጉልህ የሆነ አውቶሜሽን ማስፋፊያ እቅድ እያቀደ መሆኑን ዘ ኒውዮርክ ታይምስ ዘግቧል። የውስጡ ኩባንያ ሰነዶችና በጋዜጣው የተገመገሙ ቃለመጠይቆች እንደሚያሳዩት የአማዞን ሮቦቲክስ ክፍል ሶስት አራተኛውን ስራውን በሮቦቶች ለመተካት እየሰራ ነው። ስልቱ የዩናይትድ ስቴትስ ኢኮሜርስ ግዙፍ ድርጅት እስከ 2027 ድረስ ከ160 ሺህ በላይ አዳዲስ ሰራተኞችን ከመቅጠር እንዲቆጠብ ያስችለዋል ይኸው ጥረት ከ2025-2027 ድረስ ባሉት ዓመታት 126 ቢሊዮን ዶላር ለሰራተኛ ቅጥርና ክፍያ የሚያወጣውን ወጪ ማዳን ይችላል። የአማዞን ፕሮጀክቶች እስከ 2033 ድረስ የምርት ሽያጭን በእጥፍ እንደሚያሳድግ ሰነዶቹ ገልጸዋል። በዚሁ ጊዜ ውስጥ ግን የሰራተኞች ቅጥር አይጨምርም። የሮቦት ጥገናና ምህንድስና የሚሉ አዳዲስ ቴክኒካል የስራ መደቦች ግን እንደሚፈጠሩ ይጠበቃል። ጋዜጣው አማዞን ህዝባዊ መልእክቱን በአውቶሜሽን እየቀረጸ መሆኑን ዘግቧል። የህዝብን ተቃውሞ ለማስቀረት እንዳይላቀ ቴክኖሎጂና ሮቦት የሚሉ ቃላቶችን ከሮቦቶች ወይም አውቶሞቲክ ከሚሉት የበለጠ ጥቅም ላይ እየዋለ ይገኛል። የኩባንያው ቃል አቀባይ ኬሊና አንቴል ለጋዜጣው እንደተናገሩት አማዞን ለመጪው የበዓላት ሰሞን 250 ሺህ ሰራተኞችን ለመቅጠር ማቀዱን በመናገር ሊነሳ የሚችለውን ወደ ሮቦት ፊቱን አዙሯል የሚለውን ትችት ተከላክለዋል። ሆኖም ኩባንያው ከእነዚህ የስራ መደቦች ውስጥ ምን ያህሉ በቋሚነት እንደሚሆኑ ከመግለጽ ተቆጥበዋል። ከ2018 ጀምሮ የአማዞን የአሜሪካ የሰው ኃይል ቅጥር በከፍተኛ ሁኔታ አድጓል፤ ወደ 1.2 ሚሊዮን የሚጠጉ ሰራተኞችን ቀጥሯል። ሩሲያ በዩክሬን ላይ የድሮንና የሚሳኤል ጥቃቶችን ፈጸመች። ሩሲያ በዩክሬን ዋና ከተማና በሌሎች አካባቢዎች ላይ በአንድ ሌሊት የድሮንና ሚሳይል ጥቃቶችን በመፈጸም ቢያንስ ሰባት ሰዎች መገደላቸው ተነግሯል። በዩክሬን ዋና ከተማ ላይ በአንድ ሌሊት የተፈጸሙ ሰፊ የሩሲያ ጥቃቶች ቢያንስ ሰባት ሰዎችን ገድለውና አምስት ሰዎችን ጨምሮ በሁለት ዓመት ህጻን ላይ ጉዳት አድርሰዋል ሲሉ ባለስልጣናት ገልጸዋል። የኬቭ ከንቲባ ቪታሊ ኬልቺኮም ሩሲያ በዋና ከተማዋ ላይ የድሮንና የሚሳይል ጥቃቶችን መጀመሯን ማክሰኞ ቀን ተናግረዋል። በዲኒፕሮቪስኪ አካባቢ በመኖሪያ ህንፃ ላይ በመመታታቸው አንድ ሰው መሞቱን ና የአስር ሰዎች ህይወት ማትረፋቸውን ገልጸዋል። ሁለተኛው ሞት በዲምፒሮ አውራጃ የተመዘገበ ሲሆን አንድ ህንጻ በእሳት መቃጠሉና አስር ሰዎች መፈናቀላቸውን ገልጸዋል። በፔቸርስኪ አውራጃ የሚሳይል ጥቃት ፍርስራሾች መውደቁ እሳት አስከትሏል። በዳርኔትስኪ አካባቢ የድሮን ፍርስራሾች በህንጻ በሃንጋርና በመኖሪያ ህንጻ ላይ እሳት አስከትለዋል። ክሊሽጎ እንደተናገሩት ማክሰኞ ጠዋት ቢያንስ አራት አውራጃዎች ፍንዳታዎች ተከስተዋል። ይህም በመኖሪያ ህንጻዎች ላይ መስታወቶች መሰባበርና በርካታ እሳቶችን አስቀጥሏል። ሌሎች የዩክሬን አካባቢዎችም በአንድ ላይ ተመጥተዋል። የዩክሬን ሰሜን ምስራቅ የአርኪቭ ክልል ገዢ ኦሊህ ሲኒሆምቦቭ በድሮኖች የተፈጸመ ጥቃት የባቡር መሠረተ ልማትና መኪናዎችን መጉዳቱን ተናግረዋል። የዩክሬን ባለሥልጣናት በዛፖርዣ ክልል የአየር ማንቂያ አውጀዋል። የደቡባዊ ኦዴሳ ክልል ኃላፊ ኦሌህ ኪፐር የድሮን ጥቃቶች በኢዝማኤል ከተማ የኃይልና የወደብ መሠረተ ልማቶችን መጉዳታቸውን ተናግረዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ የአሜሪካቻቸውን ዶናልድ ትራምፕን ረጅም ርቀት የሚገኙ